አሁን ባለንበት ተጨባጭ ሰዎች በብዛት ሊያመልኳቸው የሚችሉ ነገሮች አሉ። ማለት ማምለክ ሲባል ሊገዟቸው የሚችሉ ማለት ነው፣ እንደ ጌታ አድርጎ ሊይዟቸው የሚችሉ። ከነዚህ ነገሮች መካከል የመጀመሪያው ሰው ስሜቱን ነው የሚገዛው። ልክ ቁርአንም እንደሚለው አራይተ መን ተኸዘ ኢላሁ ሀዋ። ልክ ያን ተመልክተ ሀዋል ወይ፣ ስሜቱን አምላኩ አድርጎ የያዘው ስሜቱ ውስጡ የሚፈልገውን ነገር ከማድረግ በፍጹም ወደኋላ አይለ ይሄ መጀመሪያው እንደ ጌታ ተደርጎ ሊያዝ የሚችለው ነገር ነው። ሁለተኛው ደግሞ ዱኒያ ናት። ነቢ ስ ሰለም ላ በጣም ሚግርም የሆነ አገላለጽ አላቸው። ተሳ አብዱ ዲናር ይላሉ። ሹፈን ልወስፈ ደቂቅ በጣም ርቅቅ ያለ እኮ አነጋገር ነው። እዩትማ የዲናር ወይም የገንዘብ ባሪያ ከሰር ያሉት አብድን ያሉት አብዱዲናር። ስለዚህ ሁለተኛው ሰው ገንዘብን ሊያመልክ ይችላል ውስን ሊያመልክ ይችላል። መኪናን፣ ቤትን፣ ወርቅን ዋቴቨር ብቻ እዚህ ጋር ተያያዥነት ያላቸውን ነገሮች ህይወቱን ሊሰጥ ይችላል። ይህ ሁለተኛው እንደ አምላክ ሊደረግና ስነ ምግባሩን ሁሉ ነገር ሊጥልት የሚችል ሊመለክ የሚችል ነገር ነው። ሌላኛው ሰው ባህሉን ሊያመልክ ይችላል። ወጋችን፣ ባህላችን፣ አባቶቻችንን፣ ምናምኖቻችንን ያገኘንበት መንገድ ነው ብሎ ሊያመልክ ይችላል።

ሊያመልክ ይችላል። ሌላኛው ደግሞ አራተኛው ሰው የሃይማኖት አባቶቹን ወይ ደግሞ አለቃዎቹን ሊያመልካቸው ይችላል። ባይዘ ሊያመል ስነ ምግባሩን ዲኑን ሃይማኖቱን፣ እሴቱን መርህ ሁላ ሊሸጥለት ይችላል። ከዚህ ጋር በተያያዘ አላህ ስብሃነ ወተዓላ ምን ይላል ቁርኣኑ ላይ? ኢና አጣዕና ሳደተና ወኩበራ እና ተአበሉን እስብ ይላል። እኛ አለቆቻችንን ትልልቅ ምንላቸውን አካላት እኮ ነው የታዘዝነው፣ እነሱ ናቸው ያጠመሙን ብለው የሚወቃቀሱ የትንሣኤ ዕለት ያነሳልናል። ሌላኛው ደግሞም ሌላኛው ና የመጨረሻው ሸይጣንን ሰው ሊያመልክ ይችላል። ሰይጣን ሊያመልክ ይችላል። ለሰይጣን ሊሰግድ ለጣን ኖ መስገድ። አሁን ብዙ ጊዜ ማምለክ ሲባል የሆነ ማጎብደድ ምናምን አይደለም። በቃ የፈጣሪን ትእዛዝ ሙሉ ለሙሉ ሊያስጥስ በሚችል መልኩ ለነሱ ትእዛዝ እጅን መስጠት ማለት ነው እንጂ ፕራክቲካሊ ሄዶ ሰው ጎንበስ ቀና ምናምን እንዲላለ ለዱንያም እንደዛ ተብሎ ጎንበስ ቀና ይላል ተብሎ ኤክስፔክት አይደረግም። ሶ በዚህ ጊዜ ከሽርክ ፕርስፔክቲቭ ከማጋራት ባለ ማጋራት ፕርስፔክቲቭ መልከታ በብዛት ያለው የት ነው? የትኛው ነው ብላችሁ ታስባላችሁ? እስኪ ሀሳባችሁን አጋሩ። ይህ ሲነሳም ስለማልሰማ ነው። እነዚህ ነገሮች እስኪ ግን የትኛው ነው ሪሊ ጣዖት ነው እየተመለከ ያለው? በዚህ ጊዜ የሆነ የተቀረጸ ነገር ምናምን እንደዛ ነው ወይስ እነዚህ ነገሮች ናቸው እየተመለኮ ያሉት በብዛት የትኛው ነው? ኮሜንት ላይ አስቀምጡ። ሰላም